ሰላም ጤና ይስጥልኝ ውድ የሶስተኛ ክፍል ተማሪዎች። ይህ ምዕራፍ አስር ክፍል ሶስት መልመጫ አንድ በገጽ መቶ ሀምሳ አምስት ላይ የሚገኝ ጥያቄ ነው። የሚከተሉት አጥቢ እንስሳት ቁመት በሜትር እና በሴንቲሜትር በሰንጠረዥ ተሰጥቷል። ያውና ማለት የተሰጡትን ርዝመት በሴንቲሜትር ግለጹ። እሺ የራሳቸው ምቹውን ቁመት ከታች በሰንጠረዥ ውስጥ ከተሰጡት ረጅሙና አጭሩ አጥቢ እንስሳ ጋር አወዳድሩ ነው የሚለው። እንግዲህ ከጭር ብንመለከት ለምሳሌ አምስት ሜትር ከሰማንያ ሴንቲሜትር ነው የአፍሪካ ዝሆን አምስት ሜትር ከሰላሳ ሴንቲሜትር እያለ ወርዳን ነዋል አምስት ሜትር ከሰማንያ ሴንቲሜትር አምስት ሜትር በሴንቲሜትር ሲገለጽ አንድ ሜትር መቶ ሴንቲሜትር ስለሆነ አምስቱ አምስት መቶ ይሆናል ማለት ነው። ሲደመር አምስት መቶ ሴንቲሜትር ሲደመር ሰማንያ አምስት መቶ ሰማንያ በጣም ጥሩ። እዚህ ጋር አምስት መቶ ሰማንያ አሁን ደግሞ እዚህ ላይ ስንመጣ አምስት ሜትር ከሰላሳ ሴንቲሜትር አምስት ሜትሩ አምስት መቶ ነው። እሺ ሲደመር ሰላሳ አምስት መቶ ሰላሳ አምስት መቶ ሰላሳ እሺ። እዚህ ጋር ስንመጣ ደግሞ ሁለት ሜትር ከሀምሳ ሴንቲሜትር ሁለት ሜትር ስንት ሴንቲሜትር ነው? ሁለት መቶ ሴንቲሜትር ሀምሳ ጋር ስንደምረው ሁለት መቶ ሀምሳ ሁለት መቶ ሀምሳ እሺ። እዚህ ጋር ስንመጣ አንድ ሜትር መቶ ሴንቲሜትር ነው። ሰባ ጋር ሲደመር መቶ ሰባ ሴንቲሜትር መቶ ሰባ እሺ። እዚህም ስንመጣ ያው ነው መቶ ሰባ መጨረሻ። እዚህ ጋር ስንመጣ አንድ ሜትር መቶ ሴንቲሜትር ነው። ከዛ አምስት ለ መቶ አምስት ሴንቲሜትር አንድ መቶ አምስት ሴንቲሜትር እንላለን ማለት ነው። እሺ ረጅሙ አጥቢ እንስሳ በስንት ሴንቲሜትር ይበልጣቸዋል? አጥቢ እንስሳዎች ናቸው። የመጀመሪያ ረጅሙ ይሄ ነው ብለናል። እሺ ከመላካ መንገሉ የራሳችሁ ቁመት ከታች በሰንጠረዥ ውስጥ ከተሰጡት ረጅሙ እና በአጭሩ አዲስ ሀገር እና የጎልማሳ ሰው የሚለው መቶ ሰባን እንወስድ እና መቶ ሰባ አለችን እዚህ የጎልማሳ ሰው ጥያቄው አምስት ሜትር ከሰማንያ አምስት መቶ ሰማንያ ሴንቲሜትር ሆኗል። አምስት መቶ ሰማንያ አምስት መቶ ሰማንያ ሆኗል። ረጅሙ የእኛ የሰው ቁመት ደግሞ መቶ ሰባ መቶ ሰባ፣ ይህን መቀነስ ነው ከዜሮ ላይ ዜሮ ዜሮ ከስምንት ላይ ሰባት አንድ ከአምስት ላይ አንድ አራት አራት መቶ አስር በአራት መቶ አስር ይበልጥናል። አጭሩ አጥቢ እንስሳ በስንት ሴንቲሜትር ትበልጡታላችሁ? አጭሩ ማነው? በግነው አጭሩ መቶ አምስት ስለዚህ ስለዚህ የእኛ መቶ ሰባ ነው። በግ መቶ አምስት አሁን እኛ በለጥ ነው ማለት ነው። ከዜሮ ላይ አምስት ስለማይችል ከሰባት ይበዳና ከአስር ላይ አምስት አምስት። ሰባት ስላበደለች ስድስት ሆናለች። ከስድስት ላይ ዜሮ ስድስት። ከዚህ ጋር ከአንድ ላይ አንድ ዜሮ በ65 ሴንቲሜትር እንበልጠዋለን። አንበሳ እሺ እዚህ ጋር ማዛመር ነው። በዚህ በኩል ስር የተዘረዘሩ ከዚህ በኩል ከተዘረዘሩት ጋር አዛምዱ ነው የሚለን። ስድስት ሴንቲሜትር ይላል አንደኛ ጥያቄ የለ ሁለት ብሎሆነ የጀመረው ሲሆን ስድስት ሴንቲሜትር ከአራት ሚሊሜትር። ወደ ስድስት ሴንቲሜትር ወደ ሚሊሜትር ስንቀይረው አንድ ሴንቲሜትር አስር ሚሊሜትር ነው። ስለዚህ ስድስቱ ስድስት ይባዛ በአስር ስልሳ ስልሳ ከዛ አራት ጋር ስልሳ አራት ስልሳ አራት ሚሊሜትር የሚል አለ ያ ለማለት ነው። እሺ ሶስተኛው ስንል አምስት ሜትር ከስልሳ 60 ሴንቲሜትር ይህን ደግሞ ወደ ሴንቲሜትር እንቀየነው አምስት ሜትር አምስት መቶ ሴንቲሜትር ይሆናል። ስልሳ ሴንቲሜትር ጋር አምስት መቶ ስልሳ ሴንቲሜትር የሚል አምስት መቶ ስልሳ ሴንቲሜትር ያው ነው። እሺ አራተኛ ሶስት ኪሎ ሜትር ከዘጠኝ መቶ ሜትር ሺህ ሶስት አንድ ኪሎ ሜትር አንድ ሺህ ሜትር ነው። ስለዚህ ሶስቱ ሶስት ሺህ ሜትር ይሆናል። ሶስት ሺህ እና ዘጠኝ መቶ ሶስት ሺህ ዘጠኝ መቶ ምን ሜትር? ሶስት ሺህ ዘጠኝ መቶ ሜትር። በጣም ጥሩ አምስተኛ አምስት ሜትር ከስድስት ሴንቲሜትር አምስት ሜትር ወደ ሴንቲሜትር ስንቀይረው አምስት መቶ ስድስት ስንደምርበት አምስት መቶ ስድስት ምን ሴንቲሜትር አምስት መቶ ስድስት ሴንቲሜትር እሺ አምስት መቶ ስድስት ሴንቲሜትር የሚል የለም እሺ ወደ ሚሊሜትር ተቀይሮ ይሆን እሺ አምስት ሜትርን በመጀመሪያ ወደ ሰንቲሜትር አምስት መቶ ሆነ። ከዛ በኋላ ከአምስት መቶ ደግሞ ወደ ሚሊሜትር ስንቀይረው በአስር እና በዛዋለን አምስት ሺ ሆነ ማለት ነው። አምስት ሺ ከዚያ አምስት ሜትር ወደ ሚሊሜትር አምስት ሺ ሆነ። ስድስት ሴንቲሜትር ወደ ሚሊሜትር በአስር ስናበዛው ስልሳ ስለዚህ ስንቁልቁል እንደምር አምስት ሺ ስልሳ ዋው ሀ ማለት ነው እጅ ፈጣኛሽ ፓተርን የሚከተለውን ሰንጠረዥ ደብተራችሁ ላይ በመገልበጥ ባዶ ቦታውን ሙሉ ይላል የመጀመሪያው ምንድን ነው የሚለን? እሺ አንድ ሁለት አለና አራት ካለ ሶስት እዚህ እንሞላለን ማለት ነው። ከዛ ደግሞ እዚህ አምስት እንሞላለን። እሺ ከዛ እዚህ መቶ አለና እዚህ ሶስት መቶ ሁለት መቶ እዚህ ጋር ብንሞላ ሶስት መቶ ብለናል። እዚህ ደግሞ አራት መቶ እዚህ ደሞ አምስት መቶ እሺ፣ አንድ ሺ አለን ዚህ እዚህ ሁለት ሺ እዚህ ሶስት ሺ እዚህ አራት ሺ ራሱ አምስት ሺ ይመጣል። እሺ፣ እዚህ አንድ ሁለት ሶስት ይችን ባዶ ቦታ አራት ብለን እንሞላታለን። እዚህ አምስት አለ እችን ባዶ ቦታ ስድስት ብለን እንሞላለን። እሺ ከዛ እዚህ ጋር አንድ ሺህ አለ ከዛ እዚህ ሁለት ሺህ ብናደርግ እዚህ ሶስት ሺህ ብናደርግ እዚህ አራት ሺህ አለን እዚህ አምስት ሺህ ብናደርግ ስድስት ሺህ አለ። የእንስሳ አካል ርዝመት ዘጠኝ ሴንቲሜትር ከሁለት ሚሊሜትር ነው። ይህን ወደ ሚሊሜትር ቀይሩ። ዘጠኝ ሴንቲሜትር ከሁለት ሚሊሜትር ሁለት እንዳለች ትቆይ። ዘጠኝ ሴንቲሜትር አንድ ሴንቲሜትር አስር ሚሊሜትር አለ። ዘጠኝን በአስር ስናበዛት ዘጠና እና ሁለት ዘጠና ሁለት ሚሊሜትር። ወደ ተማሪዎች የዛሬ ትምህርታችን ዝለይ በቀናል። መጠነ ቁስ በሚሊግራም ግራም፣ ኪሎግራም እና ኩንታል መለካት በክፍል አራት እንገናኛለን መምህር